አትጠይቅ የሚጠፉ ክፉኛ የሚቀጡ ሰዎች ናቸዋ። አንደኛው ረጁሉን ፋረቀ አልጀማዓ ከሙስሊሞች ጀማዓ ተነጥሎ የወጣ ወዐሷ ኢማመሁ መሪውን ያመፀ፣ ፈማተ ዓስያ አመፀኛ ሆኖ ከጀማ ተለይቶ ከመሪ ትዕዛዝ ወጥቶ የሞተን ሰው አቀጣት የቅጣት ደረጃ አትጠይቅ። ማይቻል ነው፣ ከባድ ነው። ሁለተኛው ወአመቱን ሴት ባሪያ አው ዓብዱን አሊያ ደግሞ ወንድ ባሪያ አበቃ የጠፋ ሚን ሰይዲህ ከአለቃ ከአለቃው የሸሸ ወይም የሸሸች የጠፋች ፈማተ፣ እዛው ከአለቃው እንደ ጠፋ ወይም እንደ ጠፋች የሞተ ወይም የሞተች ባሪያም ምን አይነት ቅጣት እንደሚቀጡ አጠይቃ። ሶስተኛው ወእምራአቱን ሴት ልጅ ዋበ ዐንሃ ዘውጁሃ ከእሷ ባሏ የራቀ ወቀት ከፋሃ መኡነት አዱንያ የዱንያን ጣጣ በሙሉ የሸፈነላት የቻላት ያሟላላት ሆኖ የአዱንያን ጣጣ ወጪ፣ ሁሉን ነገር አሟልቶላት ሳለ እሱ ከቤት ስለራገ ብቻ ፈተበረጀት ባድሁ ከእሱ መራቅ በኋላ የተገላለጠች ከቤት የወጣች ከማይፈቀድላት ወንድ ጋር የተቀራረበች ሴት። ፈላ ተስአል አንሁም ስለ እነዚህ ስለ ሦስት ሰዎች የቅጣት ሁኔታና ደረጃ አጠይቅ። ጠፊዎች ናቸው፣ ቅጣታቸው ከባድ ነዋል ሒሑን ሐዲቱ ሰሒህ ነው፣ ትክክለኛ ነው። ኢማም አሕመድ ሌሎችም ዘግበውታል። አተበሩጁ ተበሩጅ ማለት ኢዝሃሩ ልመርአቲ ሴት ልጅ መግለጧ ነው፣ ይፋ ማድረጓ ነው። ዚነትሃ ውበቷን ወመሓሲናሃ

ሴት ልጅ የተከለከለች መሆኑን የሚያሳይ ሐዲት ነው። ምን ይብዳኢ ዚነቲ፣ ውበትን ጌጥን ከማሳየት ዒንደል ኹሩጂ፣ ከቤት ስትወጣ። ቤት ውስጥ እስካለች ድረስ ሴት ልጅ የፈለገችውን አለባበስ መልበስ ትችላለች። ሸሪዓን ሐያን የሚጻረር እስካልሆነ ድረስ ምንም እንኳ የልብሱ አይነት ቤት ውስጥ እንዳሉ ሰዎች ሁኔታ የሚለያይ ቢሆን አጅነቢ ወንድ ካለ ከ አጉር እስከ እግር ጥፍሯ ድረስ መሸፈን አለባት። ምኗን መታየት የለበትም። ለአካለ መጠን የደረሰ የሴት ልጅን ምንነት ስለ ተቃራኒ ፆታ የሚያውቅ ወንድ ካለ ባዕድ የሆነ አጅነቢ የሆነ ሙሉ ሰውነቷን መሸፈን አለባት። ቤት ውስጥ ያሉት ወንድሞቿ፣ ልጆቿ፣ አባቷ የለዴ ዛሌክ ከሆነ ወይም ሌሎች ሴቶች ከሆኑ ያሉት በተለምዶ የሚገለጠውን እጇን እስከ ክንዷ አካባቢ እግሯን እስከ ባት አካባቢ ብትገልጥ ያን ያክል ችግር የለም። ያለው ባሏ ከሆነ ከባሏ ጋር ምንም አይነት ገደብ የለም። እብቻዋን ከሆነች ለአላህ ሐያ ሊደረግ ይገባል ተብለዋልና ለብቻ እንኳ ቢሆኑ ሙሉ ልብሰን አብልቆ ያለ በቂ ምክንያት ራቆት መቀመጥ የተከለከለን የተጠላን ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦቻቸው ስለ አውራ መሸፈን ስላለበት የሰውነት አካል ጠይቀዋቸው መጨረሻ ላይ አንድ ሰው ብቻውን ቢሆንስ ሲሏቸው አላህ ከማንም በላይ ሀያል ሊደረግለት ይገባል ብላ ገላ እንኳ ሲታጠቡ ስስ ነገር አውራ ላይ ጣል ለማድረግ አስፈላጊ ነው ያሉ አሉ። ነገር ግን በበቂ ምክንያት ከሆነ ለመታጠብና ለመሰል ምክንያቶች ልብስ ቢወልቅ ችግር የለም። ከዛ ውጪ ማንም የለም ተብሎ እንኳ ልብስ አይወልቅም። ከዛ አልፎ አጅነቢ ካለ ሰው ካለ አለባበስ ገደብ አለው፣ ስርዓት አለ። ሙሉ በሙሉ ከቤት በሚወጡበት ጊዜ ደግሞ ሴት ልጅ ምንዋም መታየት የለበትም። ጌጧን ማሳየት የለባትም። ተፈጥሮ ጌጧን ማሳየት የለባትም፣ ፊቷን እጆቿን። የተፈጥሮ ጌጧ ላይ ተጨማሪ የደረበችውን የልብስ ጌጥ የአንገትና፣ የጣት ሌላ ገሬ ተጨማሪ ጌጦችን ልታሳይ አይገባም። ይሄን የሚያሳየን ሐዲስ ሼክ እዚህ ላይ አስፈራዋል። ሐዲሱ የተላለፈው ከፈባላ ኢብኑ ዑበይድ ነው። ፈባላ ኢብኑ ዑበይድ የመዲና ሰው ናቸው። አቡ መሐመድ ይባላል ውሑድና ከውሑድ በኋላ ያሉ ጂሃድ ዘመቻዎችን በሙሉ ከነቢ ጋር የተሳተፉ ታላቅ ሰው ናቸው። በይአተ ርድዋን የሚባል ቃላል ለ የተወሰኑ ሰሓቦች ለነቢ የገቡት ቃል ነው። እነዚያ ከዛፊ ስር ሆነው አንተን ለመርዳት በአላህ ለማመን ለእስላም የሚችሉትን ሁሉ ለማድረግ ቃል የገቡትን ሰዎች አላህ ወዷቸዋል ብሎ ከመሰከረላቸው ሰዎች ውስጥ የሚመደቡ ናቸው። በይዓተር ርድዋን ሸጀረተር ርድዋን ስር ነቢን ከጎን ሆነ የምንችለውን ሁሉ እናደርጋለን ካሉ ትልቅ ክብር ከታደሉ ዙሓቦች የሚመደቡ ናቸው። ከእነሱ ውስጥ አንዱ ናቸው። የተለያዩ ሐዲቶችን ከነቢ አስተላልፈዋል። በመጨረሻም ከመዲና ወጥተው ከነቢ ሞት በኋላ ሻም የሚባል ሀገር ሰፍረው ከሙዓውያ ጋር ብዙ ስራዎችን ሰርተዋል። ለግን ዕባዳ ከማድረግም አልፎ ቃቢ ሆነው ዳኛ ሆነው ኡማውን አገልግለዋል ሙዓውያ አንዳንዴ ከሻም ከሱሪያ አካባቢ ወጣ ሲሉ እሳቸውን ተክተውም የሃገሩ መሪ ይሆኑ እንደነበረ ተነግሯል ሻም ኖረው እንደ ህጅራ 5ምሳ ሶስተኛው ዓመት ላይ ሞተዋል ረያ ላሁ ንሁ አርضህ ን ጀሚዕ صሓበቲ ረሱሊላህ ምና አሉ ፈضላ ከነቢ ባስተላለፉት ሓዲት ላቱን ላተስአል አንሁም ስለ ሶስት ሰዎች አትጠይቃል። እነሱ እነሱ ጠፊዎች ናቸው፣ ቅጣታቸው ከባድ ነዋል። በምን ምክንያት? ቀጥሎ የተጠቀሱ ጥፋቶችን በማጥፋታቸው ምክንያት ትልልቅ ጥፋት አጥፍተዋል? የጥፋቱ አይነትም የተለያየ ነው። ከአጠቃላይ ከኡማው ጋር ከኡማው መሪ ጋር የተያያዘ ጥፋት ያጥፋሉ፣ አለቃቸውን የበደሉ ሐቁን ያጎደሉአሉ ባሏን ሐቅ የነካች ማህበረሰብን ያበላሸች ሴትም አለች። ከእነዚህ ስለ እነሱ አጠይቅ ከተባሉት ውስጥ ማለት ነው። ይህ ነገሩን ለማክበድ ነው። ስለ እነሱ አጠይቅ ጠፊዎች ናቸው፣ ከባድ ነው ቅጣታቸው ማለት ነው። አንደኛው ረጅሉን ፋረቀ አልጀማዓ አሉ ከጀማዓ ተነጥሎ የወጣ ስለሆነ ወንድ አጠይቃ፣ በወንድ የተገለጸ እንጂ ሴትንም ይመለከታል ብዙ ጊዜ እንዲህ ነገር የሚገኘው የሚበዛው ወንዶች ዘንድ ስለሆነ በወንድ ገለጹት እንጂ ሴትም ብትሆን ከጀማዓ ተነጥለ ከወጣች ሙስሊሞች በስሩ የሚተዳደሩን መሪ ካመፀች ቅጣቱ ተመሳሳይ ይሆናል። ብዙ ጊዜ ሸሪዓ ላይ ወንድ ተብሎ ይገለጻል፣ ውስጡ ላይ ወንዱንም ሴቱንም የሚያካትት ይሆናል። ሴትን አይመለከትም የወንድ ብቻ ነው የሚባልለት አይነት ሕግና ጉዳይ ካልሆነ በስተቀር ፋረቀል ጀማዓተ ወዐሷ ኢማመሁዋ ፋረቀ ልጀማዕ ማለት የሙስሊሞችን ጀማዓ ትቶ ተለይቶ የወጣ ማለት፣ የሙስሊሞችን አንድነት የከፋፈለ ማለት። ቢድዓ በመሥራት ሊሆን ይችላል እንደ ኸዋርጆች። ቢድዓ ውስጥ እንኳ ባይገባ የሙስሊሙን አንድነት የሚበታትን ሰላም የሚነሳ የውንብድና ሥራ የሠራ የሽፍታ ሥራ የሠራ ሚዘርፍ፣ ሰውን ሚገደል፣ የሀገርን ሰላም የሚነሳ የሆነ ሰው ወዐሷ ኢማመሁ ሰዎች ታዘቡት በሥሩ የሚኖሩ መሪውን ያመፀ ሰው ፈማተ አሱያ ዐመፀኝነቱ እምቢባይነቱ ተነጥሎ መውጣቱ ላይ እንዳለ ሳይተውበት የሞተ ስለ እሱ አጠይቃሉ። ነቢ ሶላት ወሰላም ነው ሸሪአችን፣ ሙስሊሞች የሚመራቸውን መሪ እንዲታዘዙ አዟል። መሪን እንዳናምፅ ነቢ ከልክለዋል። ልዩነትን እንዳንፈጥር ሙስሊሞችን እንዳንከፋፍል ሸሪአችን አስጠንቅቋል። ምክንያቱም አንድ ሀገር አንድ ህዝብ መሪ ከሌለው መቼም ሰላም አይገኝም። ነፍስ የማጥፋት ወንጀል ይበዛል፣ ዝርፊያ ይበዛል፣ የሰዎች ክብር ይነካል፣ ሰላም ይጠፋ። በሰላም ሊውሉ በሰላም ሊያድሩ በሰላም ወጥተው ሊገቡ አይችሉም። ሰዎች መሪ ጥሩ የሚሆኑ መጥፎ፣ ለደህንነት ለሰላም አስፈላጊ ያለ መሪ አንድ ሌሊት ከምናድር ግፈኛ መሪ ሰማንያ ዓመት ቢመራን ቢገዛን ይሻላል ብለዋል ደጋ ቀደምቶች። ግፈኛው መሪ ብዙ ጥፋቶችን እንኳ ቢያጠፋ ሀገር ሰላም መሆኑ በሱ መኖር ምክንያት ሰዎች ወጥተው ነግደው መግባታቸው፣ ሰግደው መመለሳቸው፣ ሐጅ አድርገው መምጣታቸው ትልቅ ጸጋ ነው። እሱ ባጠፋው ነገር አላህ ተባረከ ወተዓላ ይጠይቃ ሶብር አድርጉ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ከእኔ ከኔ በኋላ ግፈኛ መሪዎች ይገጥሟችኋል ያለባችሁን ለመሪያችሁ ያለባችሁን ሐቅ ተወጡ። እነሱ ሊሰጧችሁ የሚገባ ከመሆኑ ጋር የከለከሏችሁን ሐቅ ደግሞ ከአላህ ጠይቁ፣ እስቢሩ ታገሱ ብላ ነብይ ሰለላሁ ዐለይሂ ወሰለም መሪህን ታዘዝ፣ ገንዘብህን ቢወስድ እንኳ፣ ጀርባህን ቢወግር እንኳ ብላ፣ ግለሰብ ላይ ከሚደርስ ጉዳት ይልቅ የብዙሃን ጉዳት ስለሚከፋ ነው። ተበደልክ ብሎ አንዱ የራሱን ሐቅ ለማስከበር ከመሪህ ጋር ቢጋፈጥ መሪው የሚወስደው እርምጃ እሱ ላይ ብቻ ላይገደብ ይችላል ሌሎችንም ሊያጠቃ ይችላል ወአመቱን አው ዓብዱን አበቀ ሚን ሰይድሂ ፈማታ ሁለተኛው ስለ እሱ አጠይቅ የተባለለት ወንጀለኛ አመቱን ሴት ባርያ አው ዓብዱን አልያ ደግሞ ወንድ ባርያ አበቀ ሚንሰይድሂ ከአለቃው የጠፋ የሸሸ ያመለጠ ፈማታ ወደ አለቃው ሳይመለስ ይቅርታ ሳይጠይቅ የሞት እንደሆነ ስለሱም ማጠይቃል። ምክንያቱም አለቃው ገዝቶ ነው ያመጣው። ከሱ የሚጠቀማቸው ነገሮች ይኖራሉ። ከጦር ሜዳ ማርኮንካ ቢያመጣው ያመጣው ከሱ የተለያዩ አገልግሎቶችን እያገኘ ነው የሚኖረው። በድንገት ሳይፈቅድለት ነፃ ሳያደርገው ጥሎ መጥፋቱ የሰውን ሐቅ ማጉደል ነው። በተለይ ገዝቶ ከሆነ ያመጣው እሱን መበደል ነው። ግፍ፣ በደል፣ የሰው ሐቅ መንካት ለሁሉም የተከለከለ ነው ሸሪዓችን ባሪያ ከአለቃው እንዲጠፋ ሳይሆን አለቃ ባሪያውን ነፃ እንዲያወጣ ነው የገፋፋው። የሰው ልጆች እንዳቅማቸው ባሪያ ነፃ እንዲያወጡ ነው ያበረታታው። በሱ ስር እስካለ ድረስም በጎ እንዲሆንለት አዘዋል። ነቢያችን ሶላቱ ወሰላም ባሪያውን ዲን ያስተማረ ከጌታው ጋር ያስተዋወቀ መጨረሻ ላይም ነፃ ያወጣው እንደሆነ የላቀ ምንዳ፣ ልዩ አጅር እንደሚያገኘው ነቢ ተናግረዋል። በሌላ በኩል ደግሞ ባሪያ ያለቃውንም ሥራ በአግባቡ የተወጣ እንደሆነ ጌታውንም አላህንም በአግባቡ ያመለክ እንደሆነ ድርብርብ አጅር እንደሚያገኝም ተነግሯል። ባሪያ ነጻ እንዲወጣ የባርነት ስርዓት እንዲቀር እንዲጠፋ እስላም ብዙ አድርጓል። ብዙ አላዋቂዎች የባርነትን ስርዓት ከእስላም ጋር ያያይዙት፣ ከነቢ መላክ በፊት ከድሮ ከጥንት ጀምሮ የባሪያነት ስርዓት አለ። አምባገነኖች ግፈኞች፣ ነጮችም ይሁኑ ሌሎች በቁጥጥራቸው ስር ያደረጉትን ሁሉ ነጭ ይሁን ጥቁር ዘር ያለው ይሁን የሚታወቅ ይሁን የማይታወቅ እንደ እቃ ገዝተዋል። ሐቁን ሳይጠብቁ እንደፈለጉ ተጠቅመውበታል። ነቢ ሰላቱ ወሰላም ሲመጡ ዲነል እስላም ሲስፋፋ የባርነት ሥርዓት እንዲቀር ተደርጓል። አሁን ላይ ጠፍቷል ማለት ይቻላል። ብዙ ቦታ ላይ የለም። የመጥፋቱ የመቀነሱ ዋነኛ ሰበብ ኢስላም ነው፣ ሸሪዓን ምክንያቱም አሁን ላይ ሰዎች ወደ ኋላ ተመለሱ እንጂ ቅኝ ግዛት ከሚሉት ሙሲባ በፊት አብዛኛው ዓለም ወደ እስላም ገብቶ የእስላምን ህግ ተግባራዊ ያደረገ ነበር። እስላም ለሁሉም መብቱን ስለሚሰጥ የሁሉንም ሀቅ ስለሚጠብቅ የወንዱን፣ የሴቱን፣ የሀብታሙን፣ የድሃውን ሰው ሰው በመሆኑ ብቻ ተከብሮ እንዲኖር ሚያዝ ዲን ከሙስሊም አልፎ የእስላም ጠላት የሆኑ የካፍሮች ጭምር ሀቅ ተጠብቋል በእስላም ስርዓት ስር። ሰዎች ከቁርአን ከሐዲት ሲርቁ ነው ነገሮች የተበረሻሹት። ነቢያችን ሶላቱ ወሰላም የባርነት ስርዓት እንዲቀንስ እንዲጠፋ ለተለያዩ ወንጀሎች ጥፋቶች ካሳ ከፋራ ባሪያ ነፃ እንዲወጣ አድርገዋል። ረመዳን ላይ በቀኑ ክፍለ ጊዜ ጾም እንደሚያበላሽ እያወቀ ሆን ብሎ በምርጫው የተቃራኒ ፆታ ግንኙነት ያደረገ ቅጣቱ ባሪያ ነፃ ማውጣት ነው። የመጀመሪያው ቅጣት። የሰው ነፍስ ያጠፋ ቅጣቱ ባሪያ ነፃ ማውጣት። ሚስቱን አንቺ እኔ ላይ እንደ እናቴ ነሽ ያለ አልገናኝም ያለ ቅጣቱ ባሪያ ነፃ ማውጣት። የመሀላ ከፋራ አንደኛው ቅጣት እንደዚሁ ባሪያ ነፃ ማውጣት ነው። በተለያዩ አጋጣሚዎች ባሪያ ነፃ እንዲወጣ ነብይ ሰለላሁ ዐለይሂ ወሰለም አዘዋል። ትሩፋቱን ሲናገሩ ባሪያን ለአላህ ብሎ ነፃ ያወጣ ሰው ነፃ ባወጣው ባሪያ የሰውነት ልክ ነፃ ያወጣውን ሰው አካል አላህ ከጀሃንም ነፃ ያወጣል ብለዋል። ባሪያውን ነፃ ሲያወጣ እጃ አለው ባሪያ በእጁ ነፃ ያወጣውን ሰው እጅ አላህ ከጀሃንም ነፃ ያደርጋል። በእግሩ እግሩን ነፃ ያደርጋል። በአይኑ በጆሮ፣ በጭንቅላቱ ሐታ ዓውራውን ጠቅሰው በአውራው ጭምር ሙሉ ሰውነቱን ከጀሃንም ነፃ ያደርጋል ከአዱንያ ላይ ከባርነት ነፃ በማድረጉ ብለዋል። በዚህም የባርነት ስርዓት እንዲቀንስ እንዲጠፋ ተደርጓል። በዚህ ደረጃ የባሮችን የአቅመ ደካሞችን ሐቅ ጠብቋል ሸሪዓ ሆኖም ሳለ ግን ባሪያ ከአለቃው ጋር ተግባብቶ ነፃ አውጣኝ ብሎ የሚጠይቀውን ገንዘብ ከፍሎ ራሱን ነፃ ሊያወጣ እንጂ ጥሎ ሊጠፋ አይገባም። በሆነ መልኩ ተፈልጎ ቢገኝ የሚወሰድበት እርምጃም የከፋ ነው የሚሆነው። ይልቅ በደንብ አለቃው እንዲያገለግል ጌታውንም በሚገባ እንዲያመልክ ሰዎች ደግሞ እንዲያግዙትና ነፃ እንዲያወጡ ተደርጓል። ዘካ ከሚሰጥባቸው መንገዶች አንዱ ኢትቁር ሪቃብ ነው ወፊ ሪቃብ ነው። ከባርነት ራሱን ነፃ ለማውጣት እድሉን ላገኘ አለቃው ይሄን ያክል ብር ከፍለህ ነፃ ወጣ አለው ላለው ሰው ዘካ ስጡ ብሏል። ሸሪዓችን ይሄን ትቶ በራሱ ዝም ብሎ የጠፋ እንደሆነ ወይም የጠፋች እንደሆነ አላህ ዘንድ ስለሚጠብቀው ቅጣት አትጠይቃት። ሶስተኛውና ከርእሱ ጋር የተያዘው ወእምርአቱን ጋብ ዐንሃ ዘውጁሃ ወእምርአቱን ስለ አንዲት ሴት አትጠይቅ። ጋብ ዐንሃ ዘውጁሃ ባሏ ከሷ ያራቀ የሆነች ወቀት ከፋሃ በቅቷሳል አሟልቶወላ ሳለ መኡነተ ዱኒያ የአዱኒያን ጣጣ አብዛኞቹ ዘገባዎች ላይ ያለው ኢማም አሕመድ ላይ እብነ ሕባን ላይ ሓኪም ላይ በዛር ላይ ያለው ሙዕና ነው የሚለው። እዚህ ሼኹ ያሰፈሩት የቡኻሪ ደበመፍረድ ላይ ቡኻሪ ያሰፈሩትን መኡና የሚለውን ነው። ተቀራራቢ ናቸው፣ አንድ ነው። ማ ወቀድ ከፋሃ መኡነት ዱኒያ የአዱኒያን ወጪ፣ ጣጣ ትሏሳል። ሸሸፍኖ ሸፍኖላሳል ሁሉን ነገር አሟልቶላሳለ ነገር ግን እሷ ፈተበረጀት ባዓዶ ልክ እሱ እግሩን ሲያወጣ የተገላለጠች እንደፈለገች የሆነች አላህ እንደመያየት የረሳች የባሏን ሐቅ የቤቷን ሐቅ፣ አማናዋን ክብሯን ያልጠበቀች ሴት ስለነሱ አጠይቃል። ሶስቱንም አንድ ላይ ደምረው فلا تسأل عنهما ስለነሱማ አጠይቅ፣ ቅጣታቸው ብርቱ ነው አሉ። ሴት ልጅ ከባሏ ጋር ስትሆን ሐቅ አላት ሐቅ አለባት። ያላት ሐቅ ባሏ እሷን ማልበስ፣ ማብላት፣ ማጠጣት፣ መኖሪያ ማመቻቸት። ባል እሷ ላይ ካለው ሐቅ አንዱ ያለ ፈቃዱ ከቤተ ለመውጣት በጠራት ጊዜ አቤት ማለት ነው። ከቤት ሲወጣ ቤቱን ንብረቱን አልጋውን ክብሩን እራሷን መጠበቅ አገር ውስጥም ካቢኖር ሰፈር ውስጥም ካቢኖር ጠንቀቅ ልትል ባሏ የተኛውን ሰዓት ቢመጣ እንዳያጣት ልታደርግ ባሏ ከቤት ሲወጣ ቤቱን ንብረቱን ክብሩን ልጠበቅ ይገባል። ከሀገር ወጣ ሲል ከአካባቢ ሲርቅ ደግሞ ይበልጥ ጥንቃቄ አድርጋ ራሷን ልጠበቅ፣ ቤቷን ልጠበቅ፣ የባሏን ክብር ንብረት ልጠበቅ ይገባል። ሸሪዓ እዟልይሄን ይህን ማድረግ ሲገባት ባሏ ሲርቅ ወጣ ሲል ባሌ የለም ማንም ምንም አይለኝም ማንም አያኝም ብላ ጸባዩዋን የምትቀይር ወየውላት፣ ያሉነ ነብ ሰላት ወሰላም ምትወጣው አንዳንዴ ተቸግራል ሊሆን ይችላል። ይህን ችግር የለውም ባል በቂ ቀለብ ሳያቀርብ የሚያስፈልገውን ነገር ሳያሟላ ከሆነ የወጣው ከቤት ብትወጣ የሚያስፈልገውን ነገር ብታደርግ ችግር የለውም፣ ሸሪዓን ከመጠበቅ ጋ ፈጥና ከመመለስ ጋር ነገር ግን ወቀድ ከፋሃ መኡነት ዱኒያ የአዱኒያን ወጪ ጣጣ በበዛር ዘገባ መሰረት አምረ ዱኒያ የመኖርን ነገር ሁሉ በቅቷት አመቻችቶላሳል። ለአንድ ወር፣ ለአንድ ሳምንት፣ ለዓመት የሆነ ቦታ ደርሼ እመለሳለሁ ብሎ ከመሄዱ ለቀናት ለሰዓታት ከአካባቢ መራቁን ስታረጋግጥ ፈተበረጀት ባዕደው ልክ የሱን መውጣት ተከትላ የተገላለጠች ጸባዩዋን የቀየረች የአላህን ተባረክ ወተዓላ ማየት መቆጣጠር የዘነጋችና ወንጀል ላይ የወደቀች ወይም ሸሪዓን ህግ የጣሰች ወይ ወላታ መኡና ወይም ሙኡና ማለት ቀለብን፣ ልብስን፣ መጠጥን፣ መኖሪያን ያካትታል። ይህ ሚስት ባሏ ላይ ያላት ሐቅ ነው። ሀገር ውስጥ ቢኖርም ሌላም ሀገር ቢኖር ኒካሑ እስካለ ድረስ ይሄን የማሟላት ግዴታ አለበት። ይሄን እስካሟላ ድረስ ደግሞ እሷ ለሱ ሙሉ በሙሉ ታዛዥ መሆን አለባት። ያለ ፈቃዱ ከቤት መውጣት የለባት። እሱ የማይፈቅደውን ሰው ቤት ማስገባት የለባት ዋህል መጀመር እዚህም የተበሩጅን አደገኝነት ሴት ልጅ ልትረዳ ይገባታል። በተለይ ባል በሌለበት ጊዜ ባሌ የለም ብላ እንደልቧ ወጣ ሳይሆን ባሌ የለም ብላ ይበልጥ ጥንቃቄ ልታደርግ ቤት ልትቀመጥን የሚገባት ነገሩ ተቀይሯል። ነገሩ ተቃራኒ ሆነ። ባል አለመኖሩን ሲያውቁ እንደፈለጉ የሚሆኑ የሚወጡ፣ ርቀው የሚሄዱ፣ የባላቸውን ንብረት መጫወቻ የሚያደርጉ ባላቸው ቢኖር ማይፈቅደውን ነገር ስለሌለም ይዳፈራሉ። ሸሪዓው ግን የሚለው ይበልጥ መጠንቀቅ ያለባት ባሏ ሺርቅ ነው። ባልን መታዘዝ ግዴታ ያደረገው አላህ ያለ ፈቃዱ መውጣትን የከለከለው አላህ። ባል ባይኖርም አለ ያ ያል ይሰማል። ይበልጥ የባሏን ክብር፣ ልጆቿን፣ ቤቷን፣ ንብረቷን ልጠብቅ የሚገባው ባል ሺርቅ ነው። ኃላፊነቱ ከባድ ስለሚሆን ባል በሌለበት ትንሽ ነገር ቢጠፋ የጠፋው በበቂ ምክንያት እንኳን ቢሆን ጥንቃቄ ከማድረግ ዋጋው እንኳ ቢሆን እንድትታማ ያደርጋታል። እኔ ስለሌለው ቸላ ብለሽ ነው ጥንቃቄ ጎድሎሽ ነው ነው ለዚህም ሲባል በዛው ልክ ደግሞ ባል ራቅ ሲል ሴት ልጅ የሚፈታተኑ ነገሮች ይበዛሉ። ቤቱን ሊደፍር ክብሩን ሊደፍር ነፍስ ያው መታነሳሳብ ይኖራል። ነቃ ብላ ቤቷን፣ ክብሯን ከጠበቀች አደጋ ሊመጣ ይችላል ፈተና ሊመጣ ይችላል ብላ ጠንቅቅ ካለች ሸርሃን አክብራለች፣ አላህ ያክብራታል፣ አላህ ይጠብቃታል። ባል የለም ብላ ወጣ ወጣ ካለች ግን ሙሲባ ተከትሏት ሊገባ ይችላል፣ ክብሯ ሊነካ ይችላል፣ አልጋዋ ሊቆሽ ይችላል፣ ልጆቿ ሊበላሹ ሊቀየሩ ይችላል። ይህ በተጨባጭ የሚታይ ነው። ሸሪአችን ሁሉን ነገር የሚዳስሰው ያለ ምክንያት አይደለም። ባል ሲወጣ ጸባያቸው የሚቀብዙ ሴቶችው ልጆቻቸውን ዞር ብለው ማያ ወይ ወተው ቤት የሚበላሽ ወናሚ ይሆን፣ አልያ ደግሞ ቤታቸውን የማንም መሰብሰቢያ እያደረጉ ቤታቸውን የሚበላሽ ሰዎች። በከዛልክ ባል ሲወጣ ከልክ በላይ ይስራፍ የሚያደርጉ ሌላ ጊዜ የማይሄዱበት ቦታ የሚሄዱ ባሌ የለም ብለው ሸሪዓ ማይፈቅደው ሁሉ መዝናናት የሚሉት ሸሪያን መጣስ ውስጥ የሚገቡ አለባበሳቸውም ይቀይሩ ሰብያቸውም ይቀይሯል። ይህ ከባል በላይ ሊፈራ የሚገባውን አላህን ተባረከ ተዓላ የመርሳት ምልክት ነውና ሴት ልጅ ከዚህ ልትጠነቀቅ ይገባታል። ይካለቼ ከተዳፈረች ፈላ ተስአል ዐንሁ እነሱ ስለሚቀጡት ቅጣትማ አጠይቅ ከባድ ነው። ተገልጸው ሰዎች ሊረዱት የማይችሉት ከባድ ቅጣት ነው የሚጠብቃቸው ብሏል። አተበሩጁ ብሃሩ መርአት ዚነትሃ ወመሓሲን ሊረጃ አልተ ውበቷን ጌጧን ለባዕድ ማሳየት ማለት ነው። ወደ ውጭ በመውጣት ሊሆን ይችላል። ማይፈቀድለትን ወንድ ቤት ውስጥ በማስገባት ሊሆን ይችላል። ስስ ልብሶችን በመልበስ ሊሆን ይችላል። ተገላልጣ በመሄድ ሊሆን ይችላል። ሀደ ላሁ ተዓላ አለም። የዛሬ ደርሳችን እዚህ ያበቃል። ሰላሙ አለይኩም ረህመቱላሂ ወበረካቱሁ